ወደ መስቀሉ ጉዞ ወይም የመጨረሻው ሳምንት ማርቆስ እንደተረከው ዘ ፓሽን ዊክ ከማርቆስ ወንጌል ምዕራፍ 11 እስከ 16 ከሁድ እስከ እሁድ እሁድ ዘ ፓልም ዘ ፓሽን ሰንዴ ይባላል። ሆሳእና ትርጉሙም አሁን አድል። ኢየሱስ ከመሰቀሉ በፊት ወደ ኢየሩሳሌም የገባበት ቀን ማርቆስ ወንጌል ምዕራፍ 11 ቁጥር ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋገ እና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርት ሁለቱ ልኮ፣ በፊታችሁ ወዳለችው መንደር ሂዶ ወዲያው ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። የሚታረደው በግ በትንቢት በዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ ንጉሥሽ ትሁት ሆኖ ግልገል ውርንጭላይቱ ላይ ተቀምጦ ይመጣል የተባለው ትንቢት ይፈጸም ዘንድ ወደ ኢየሩሳሌም በዚህ አይነት ሁኔታ ገባ። ብዙ ሰዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎቹም ከዛፍ ቅጠሎች እየቆረጡ ያነጥፉ ነበረ። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው ብለው ተቀበሉት። ወደ መቅደስ ገባ፣ ሁሉን ተመለከተ። በኋላም ጊዜው መሽቶ ስለነበረ ከደቀ መዛሙርቱ ጋር ሁሌ እንደሚያደርገው እንደሚወደው ወደ ላዛር መንደር ወደ ቢታንያ ተመለሰ። በማግስቱ ሆሊ መንዴይ ሰኞ ቤተ መቅደሱን አጸዳ። ሌሊቱን በቢታንያ አሳልፎ ሰኞ ማለዳ ወደ ኢየሩሳሌም ሲጓዝ ተራበ። በመንገድ ምናልባት ፍሬ ያገኝባት ይሆን ብሎ ወደ በለሲቱ ቀረበ። ነገር ግን ፍሬ አላገኝባትም። ቅጠሏ ሲታይ ከሩቅ ፍሬ ያላት ይመስላል። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱ ሰሙ። ወደ ኢየሩሳሌም መጡ። ወደ መቅደስ ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችንም ገበታዎች፣ የእርግብ ሻጮችንም ወንበሮች ገለበጠ። ኢየሱስ አገልግሎቱን ሲጀምር መቅደስ በማጽዳት ጀመረ። እንዲሁም አገልግሎቱን ወደ መጨረሻ ሲመጣ መቅደስን በማጽዳት ጨረሰ። አስተማራቸውም ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ እንደተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋል አላቸው። የካህናት አለቆች ጻፎችም ሰምተው ህዝቡ ሁሉ በትምህርቱ ይገረሙ ስለነበረ ይፈሩት ነበረና እንዴት አድርገው እንደሚያጠፉት ፈለጉ። ቤቱን አጸዳ። ምሽቱን ወደ ቢታኒያ ሄደ። ማክሰኞ ሆሊ ቲውስዴይ፣ ብዙ አስተማረ። የትምህርት ቀን በመባል ይታወቃል። ማርቆስ ወንጌል ምዕራፍ 11፡20 ማለዳም ሲያልፉ በለሲቱን ከስሩ ደርቃ አዩአት። በለሲቱ ፍሬ አልባ መቅደሱም የወንበዴ ዋሻ ሆኖ እንዳገኛቸው ምልክት ነው። በለሲቱ እስራኤልን ተመለከታለች፣ መቅደሱም የእግዚአብሔር ቤተ መቅደስ። ሁለቱም ግን ኢየሱስ በመጣና ባገኛቸው ጊዜ ፍሬም ከሚገኝበት ፍሬ አልተገኘም፣ በመቅደሱም ሌላ ስራ ተይዞበት ነበረ። በዚህ ቦታ ላይ ጥያቄዎች የጎረፈለት ነው። ለማጥመድ ፈሪሳውያን ለቄሳር ግብር መስጠት ተፈቅዷል አልተፈቀደም ይሉታል ተፈቅዶሃል ካለ ከአይሁድ ጋር ሊያጋጩት ነው። አልተፈቀደም ካለ ደግሞ ከቄሳር ጋር ሊያጋጩት ነው። ስለዚህ ሳንቲሙን አምጡት። ይሄ ስዕል ማን ነው? የቄሳር። እንግዲህ ያው የቄሳር ለቄሳር እግዚአብሔርን ለእግዚአብሔር ብሎ አለፈው። ሰዱቃውያን ደግሞ ተነሱ፣ እኛ ደግሞ እንሞክራሉ። ትንሣኤ ሙታን የለም የሚሉ ሰድቃን ወደ እርሱ መጥተው ጠየቁት፣ እንዲህም አሉት፣ ሰባት ባል ስለነበራትና ስለሞተችው ሴት በትንሣኤ ቀን ጋብቻ ትፍየቁት በሰማያት እንዳሉ መላእክት ይሆናሉ እንጂ አገቡም አይጋቡም ብሎ መለሰ። እንግዲህ ይሄ ሁሉ ባልተቻለ ጊዜ መጨረሻ ጻፎች፣ በኅብረተሰቡ ዘንድ ሕግ አዋቂዎች፣ አስተማሪዎች፣ እነሱ የበላይ ጥያቄ ሆነው ከነሱ አያልፍም ብለው ጥያቄ መጡለት። እነሱ ከጻፎች አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ የፊተኛይቱ ትእዛዝ ማናት ብሎ ጠየቀ። ኢየሱስ መልሶ እንዲህ አለው ከትዕዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ሻማ እስራኤል ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብ በፍጹም ነፍስ በፍጹም ሀሳብ በፍጹም ኃይል ጌታ አምላክን ውደድ የምትልናት ፊተኛ አይቱ ትዕዛዝ ይችናል። ባልንጀራህንም እንደራስ ውደድ፣ ሕግ ሁሉ በዚህ ታስሯል ብሏል። ከዚህ መጠየቅ ባልቻሉ ጊዜ ሌላ ጥያቄ እሱ የዳዊት ልጅ የሚለው ጥያቄ አንስቶ ስለ መሲህነቱ በእነሱ ውስጥ ጥያቄ አስቀምጦላቸው ወደሚቀጥለው መንገድ ሄደ። እንዲሁም ደግሞ ረቡዕ ስፓይ ዌንስደይ በመባል የሚታወቀው ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። ካህናት አለቆች ጻፎች እንዴት አድርገው በተንኮል እንደሚይዙትና እንደሚገሉት ይፈልጉ ነበረ። ቢታንያ በሲሞን ቤት ዝግጅትና እረፍት ቀን ነበረ። ማርያም ሽቱ ስትቀባው ይሁዳ ወደ ኢየሩሳሌም ሄዶ አሳልፎ ለመስጠት የተስማማበት ጌታውን ሳይሆን የጌታውን ጠላቶች ደስ ያሰኘበት ቀን ነበረ፣ የክህደት ቀን። ከአስራ ሁለቱም አንዱ አስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙ ደስ አላቸው፣ ብር ይሰጡት ዘንድ ተስፋ ሰጡት። እሱ ደግሞ በሚመች ጊዜ እንዴት አድርጎ አሳልፎ እንደሚሰጠው ይፈልግ ነበር። ይህ ቀን ኢየሱስ በቢታንያ ለመሞት ዝግጅት ያህል በሚሆን ዝግጅት ሽቶ በመቀባት በለመጻሙበት በስምኦን ቤት በነበረው ጊዜ ያሳለፈ። ሐሙስ ማውዲ ተርስቴ የታላቁ የታላቁት ትእዛዝ ዕለት። ማርቆስ ወንጌል ምዕራፍ 14 12 ፋሲካን በሚያደርጉበት በቂጣ በዓል በመጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳልህ ትወዳለህ? አሉት። ዮሐንስ ወንጌል ምዕራፍ 13 34 እንዲህ እንዳላቸው እርስ በርሳችሁ ትዋደዱ ዘንድ እንደወደድኳቸው እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ ነው። ይሄን ታላቁን ትእዛዝ የሰጣቸው ጊዜ ነው። በዚህ ቀን ውስጥ ብዙ ክህደቶች ተፈጽመዋል። ጌታ ከደቀ መዛሙርቱ ጋር እራት የበላበት በደሙ የሆነው አዲስ ኪዳን ያበሰረበት ዕለት ነው። ጌታ የደቀ መዛሙርቱን እግር ያጠበበትና ትህትናን ያስተማራቸው ቀን ነው። ይሁዳ አሳልፎ የሰጠበት ዕለት ነው። ደቀ መዛሙርቶቹ ጥለውት የሸሹበት ቀን ነው። ጴጥሮስ ሶስቴ ዶሮ ሳይጮህ የካደበት ዕለት ነው። በመጨረሻ ይህ የዓለም መድህን ብቻውን የቀረበት ዕለት ነው። ይሁዳም አሳልፎ ሰጠው። አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቀቃችሁ ውሰዱት ብሎ ምልክት ሰጥቷቸው ነበረ። ወጥቶም ወዲያው ወደ እነርሱ ቀረበና መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት ወሰዱት። አርብ ጉድ ፍራይዴይ። ማርቆስ ወንጌል ምዕራፍ 15 ቁጥር 1። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱና ለጲላጦስ አሳልፈው ሰጡት። ጲላጦስም የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆች በቅንዓት አሳልፈው እንደሰጡት ያውቁ ነበርና። የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስ ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላደርግ ትወዳላችሁ? ይላቸው። እነርሱም ዳግመኛ ስቀለው እያሉ ጮ ጲላጦስ፣ ምን ነው ያደረገው ክፋት ምንድን ነው አላቸው። እነሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡን ፍቃድ ሊያደርግ ወዶ በርባንን ፈታላቸው፣ ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ። ሰቀሉት። ማርቆስ ወንጌል በራፍ 15፡37 ኢየሱስ በታላቅ ድምፅ ጮኸ፣ ነፍሱን ሰጠ በአርማቲዩስ ዮሴፍ በተባለው ሰው በተውሶ መቃብር ተቀበረ ሆሊ ሳተርዴይ ቅዳሜ ቅዱሱ ቅዳሜ መቃብር ሊይዘው የማይችለው ሊጠበቅ ጠባቂዎቹ ተሰማሩለት የጸጥታ ቀን ሆነ የደህንነታችን ቀን የተፈጸመበት ኢየሱስ ስለኛ የሞተበት ስለኛ ታርፎ የተሰጠበት የእኛ ሕይወት በሞት የተቀየረበት ኢየሱስ ስለኛ ነፍሱን አሳልፎ የሰጠበት የጸጥታ ቀን። እሁድ ማለዳ ማርቆስ ወንጌል ምዕራፍ 16 ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብም እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቱ ገዙ። በፊተኛው ቀን እጅግ በማለዳ ፀሐይ በወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልና ይባባሉ ነበረ። ድንጋዩ እጅግ ትልቅ ነበረ እና አሻቅቦ አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብሩ ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና፣ ደነገጡ። እሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆ እርሱን ያኖሩበት ስፍራ አላቸው። እንዲሁም ከሳምንቱ መጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ ሰባት አጋንንት ለወጣላት ለመግደላዊት ማርያም ታየ። እርሷ ሜዳ ከእነርሱ ጋር ውለው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። ተነስቷል፣ እመኑኝ አለች። እነርሱም ያው እንደሆነ ለእርሷም እንደታያት ሊሰሙ ሲሰሙ አላመኑ። ከዛ በኋላ ከእነርሱ ሁለቱ ወደ ባላገር ሲሄዱ ወደ ኤማውስ በመንገድ በሌላ መልክ ተገለጠ። እነርሱም ሄደው ለሌሎች አወሩ፣ እነዚያም ደግሞ አላመኗቸው። ኋላም በማዕድ ተቀምጠው ሳሉ ለአስራ አንዱ ተገለጠ ተነስተው ያዩትን ስላላመኗቸው አለማመናቸው የልባቸውን ጥንካሬ ነቀፈ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የምስራች ተነስቷል እንነሳ የምስራቹን እናውራ ኢየሱስ ተነስቷል የተነሳ ጌታ እናወራለን ሕያው የሆነ ጌታ እናወራለን በጨለማ ላሉ እንናገራለን ኢየሱስ ተነስቷል የምስራች መልካም የፋሲካ በዓል 2025 ፐርዝ